በቱርክ የተገናኙት ሩሲያና ዩክሬን የተኩስ አቁም ሳያደርጉ ውይይታቸው ተጠናቋል። ሩሲያ ውይይቱ መልካም ነበር ያለች ሲሆን፣ ዩክሬን በድርድሩ ደስተኛ አልሆነችም። እስራኤል በጋዛ ሰርጥ አዲስ ዘመቻን ከፍታለች። የጌዲዮን ሰረገሎች የሚል ስያሜ የተሰጠው የዘመቻ ዋነኛ ዓላማው ጋዛ ሰርጥን ሙሉ ለሙሉ መቆጣጠር ነው ተብሏል። የሩሲያው ሱ35 በኔቶ አባል ሀገር ላይ አስደማሚ የሚባል ጀብድን ፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ድሮኖች የሚያደንቅ ንግግር አድርገዋል። ፕሬዝዳንቱ የኢራን አይነት ድሮኖችን በአሜሪካ ለማምረት ትዕዛዝ ሰጥተዋል። ሰላም ጤና ይስጥልን የሰሞነኛ ቤተሰቦች፣ የዕለቱ ወታደራዊ መረጃዎች እንደሚከተለው ተሰናድተዋል። እስከ ፍጻሜው አብራችሁን ቆዩ። ሩሲያና ዩክሬን ፊት ለፊት ተገናኙ። ተኩስ አቁም ላይ ሳይደርሱም ተለያይተዋል። የሩሲያና የዩክሬን ጦርነት ከተጀመረ ወዲህ የሁለቱ ሀገራት ባለስልጣናት በሦስት ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት ተገናኝተዋል። ባለስልጣናቱ ውይይት ለማድረግ በቱርክ ኢስታንቡል ሲገናኙ ሳይጨባበጡ ነው ወደ ታቀደው ንግግር የገቡት። በጦርነት ላይ የሚገኙት ሀገራት የሚያደርጉት ውይይት ጉልህ የሆነ ውጤት ያመጣል ተብሎ ባይጠበቅም ትልቅ እርምጃ መሆኑን ተንታኞች ተናግረዋል። በሁለቱ ሀገራት መካከል ውይይቱን እያስተባበሩ ያሉት የቱርክ የውጭ ጉዳይ ሚኒስትር ሃካን ፊደን እንዲሁም ሌሎችም ባለስልጣናት ናቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በተቻለው ፍጥነት መገናኘት እንደሚፈልጉም ተናግረዋል። ከመጀመሪያው ቀን ውይይት በኋላ በሁለቱ ሀገራት በኩል የተለያዩ መግለጫዎች ሲሰጡ፣ የሩሲያ ተደራዳሪዎች በውይይቱና ድርድሩ ደስተኛ መሆናቸውን የሚገልጽ መግለጫ አውጥተዋል። የሩሲያ ተደራዳሪ ቡድንን እየመሩ ቱርክ የገቡት ቭላድሚር ሜዲኒስኪ ከሁለት ሰዓታት ድርድር በኋላ ሁለቱ ሀገራት እስረኞችን ለመለዋወጥ የሁለቱ ሀገራት ፕሬዚዳንቶች ፊት ለፊት እንዲገናኙ ለማድረግ እና ለተኩስ አቁም ያግዛል የተባለን ፕሮፖዛል ለማቅረብ ተስማምተው መለያየታቸውንና ድርድሩም ስኬታማ መሆኑን ገልጸዋል። በስምምነቱ መሰረትም በመጀመሪያ ዙር ሩሲያና ዩክሬን አንድ ሺህ እስረኞችን የሚለዋወጡ ሲሆን በዩክሬን ጥያቄ መሰረት ሩሲያ የሁለቱ ሀገራት መሪዎች ፊት ለፊት እንዲገናኙ ፈቅዳለች። ጦርነቱ በሚቆምበትና የተኩስ አቁም በሚደረግበት ዙሪያም ሁለቱ ሀገራት የየራሳቸውን ፕሮፖዛል በቀጣይነት አቅርበው ከስምምነት ላይ ከደረሱ የተኩስ አቁም ለማድረግም ተስማምተዋል። ሩሲያ በስምምነቱ ደስተኛ መሆኗን በመግለጽ በቀጣይነትም በድርድሩ መቀጠል ፍላጎት አለኝ በማለት አቋሟን አሳውቃለች። በሌላ በኩል ዩክሬን በድርድሩ የ30 ቀናት የተኩስ አቁም ይደረጋል የሚል ተስፋን ሰንቃ ወደ ቱርክ አምርታ እየነበረ ሲሆን በድርድሩ የምትፈልገውን አለማሳካቷን ተከትሎ በድርድሩ ውጤት ደስተኛ አለመሆኗን ይፋ አድርጋለች። በምዕራባውያን ጫንቃ ላይ ሆና አሁን ያለችበት ደረጃ ላይ የደረሰችው ዩክሬን ሩሲያ ወደ ተኩስ አቁም ስምምነት እንድትመጣ ምዕራባውያን ሀገራት ጫና ማድረጋቸውን መቀጠል አለባቸው ብላለች። በተለይም ዩክሬን በሩሲያ ላይ ከበድ ያለና የማያዳግም ማዕቀብ እንዲጣል ፈልጋለሁ ብላለች። ከድርድሩ በኋላ ከጀርመን፣ ፖላንድና አሜሪካ መሪዎች ጋር በስልክ ውይይት አድርጌያለሁ ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ቅድመ ሁኔታ የሌለውን የተኩስ አቁም የማትቀበል ከሆነ ማዕቀብ እንዲጣልባት እናደርጋለን ሲሉም ተሰምተዋል። በጦር ግንባር ድል እየቀናት ያለችውና በርካታ አዳዲስ ስፍራዎችንም እየተቆጣጠረች የምትገኘው ሩሲያ በአሁኑ ጊዜ ዘላቂነት የሌለው የተኩስ አቁም ከዩክሬን ጋር ማድረግ ዩክሬን ራሷን ዳግመኛ እንድታደራጅና የተለያዩ አዳዲስ መሳሪያዎችን እንድትታጠቅ ማድረግ ባለፈ ጠቀሜታ የለውም ብላ ታስባለች። ሩሲያ በድርድሩ ወቅት ዩክሬን የሩሲያ ናቸው ተብለው ከሚታሰቡ ግዛቶች ለቃ እንድትወጣና ሩሲያ የያዘቻቸው ስፍራዎችም የሩሲያ ግዛት አካል ሆነው እንዲቀጥሉ መጠየቋ በዩክሬን በኩል ተቀባይነት ማግኘት ያልቻለ ጥያቄ ነው። ዩክሬን በሌላ በኩል ያለምንም ቅድመ ሁኔታ በቀጥታ ወደ ተኩስ አቁም እንዲገባ ያላትን ፍላጎት አሳይታለች። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስቴር የሆኑት ማርኮ ሩቢዮ በቱርክ በሚካሄደው የዩክሬንና የሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸው መግለጻቸው ይታወሳል። ለውጥ እንዲመጣ ዶናልድ ትራምፕና ቭላዲሚር ፑቲን መገናኘታቸው አስፈላጊ መሆኑንም ጠቁመዋል። ሩቢዮ ከዩናይትድ ኪንግደም ከፈረንሳይና ከጀርመን አመራሮች ጋር በኢስታንቡል ተገናኝተው ተወያይተዋል። ከአንድ ሳምንት በፊት የዩክሬን አጋር የሆኑ ምዕራባውያን ሀገራት ሩሲያ ወደ ተኩስ አቁም ስምምነት እንድትመጣ ጫና ሲያደርጉ ቆይተዋል። ለዩክሬን ወታደራዊ ድጋፍ መስጠት እንደሚቀጥሉና በሩሲያ ላይ ተጨማሪ ማዕቀብ እንደሚጥሉም አስታውቀዋል። ዩክሬንና ሩሲያ ወደ ውይይት ጠረጴዛው ከመምጣታቸው አስቀድሞ የሚደርሱበት ስምምነት ቅድመ ሁኔታ ያለው ይሁን ወይንስ ቅድመ ሁኔታን ከግምት የማያስገባ በሚለው ላይ የተለያየ አቋም አንጸባርቀዋል። ዜሌንስኪ ቅድመ ሁኔታ የሌለው የተኩስ አቁም ለማድረግ ሩሲያ የማትስማማ ከሆነ ፑቲን ጦርነቱን የማቆም ፍላጎት የለውም ብለው እንደሚወስዱት ተናግረዋል። ቱርክ ውይይቱን በ360 ዲግሪ የውጭ ጉዳይ ፖሊሲ በመመራት ውይይቱን እንደምታሳልጥ አስታውቃለች። የጌዲዮን ሰረገሎች ዘመቻ ተጀመረ። እስራኤል መላውን ጋዛ ለመቆጣጠር ጥቃት ከፍታለች። የእስራኤል ጦር ጋዛን ኢላማ ያደረገና የመጨረሻ ግቡም ሐማስን ማጥፋት የሆነ የቦምብ ድብደባ በጋዛ ሰርጥ መጀመሩን ይፋ አድርጓል። በትናንትና ዕለት መግለጫን ያወጣው የእስራኤል ጦር ባለፉት ቀናት በጋዛ ሰርጥ ወሳኝ ስፍራዎች ላይ ጥቃትን ከፍተናል፣ ስትራቴጂክ የተባሉ ቦታዎችን ለመያዝም ወታደሮችን ማንቀሳቀስ ጀምረናል፣ የጌዲዮን ሰረገሎች የተሰኘው ዘመቻችን በይፋ መጀመሩንም እናሳውቃለን ብሏል። ጦሩ በመግለጫው የዚህ ዘመቻ ዋነኛ ዓላማ ታጋቾችን ማስለቀቅና ሐማስን ለአንዴና ለመጨረሻ ጊዜ ማጥፋት መሆኑንም ገልጿል። ታይምስ ኦፍ እስራኤል ይዞት በወጣው መረጃ ግን የእስራኤል ጦር የዘመቻ ዕቅድ መላውን የጋዛ ሰርጥን በመቆጣጠር የጋዛ ነዋሪዎች ወደተወሰነ ስፍራ በመውሰድ የጋዛ ነዋሪዎች ወደ ተወሰነ ስፍራ በመውሰድ በዛ እርዳታ እንዲያገኙ በማድረግ ወደ ጋዛ የሚገቡ እርዳታዎች በአማስ እጅ እንዳይገቡ በማሰብ ነው ብሏለ አልጀዚራ ይዞት የወጣው መረጃ ደግሞ ይህ ዘመቻ ከተጀመረ ወዲህ በጥቂት ሰዓታት ውስጥ 112 የጋዛ ሰርጥ ነዋሪዎች በእስራኤል ጥቃት ሕይወታቸውን አጥተዋል። በሐማስና እስራኤል መካከል ተደርሶ የነበረው የተኩስ አቁም ስምምነት ከሁለት ወራት በፊት የፈረሰ ሲሆን ከዛን ወዲህም እስራኤል በሐማስ ላይ ከፍተኛ የሚባል ጥቃትን ከፍታለች። እስራኤል ለአስር ሳምንታት ምንም አይነት እርዳታም ሆነ ሌሎች አቅርቦቶችን ወደ ጋዛ እንዲገባ አልፈቀደችም። ይህንንም ተከትሎ የተባበሩት መንግስታት ግማሽ ሚሊዮን ሰዎች ለረሃብ እንደሚጋለጡ አስጠንቅቋል። እስራኤል እርዳታ እንዳይገባ ያገደችው ለሁለቱ ወራት የቆየውን የተኩስ አቁም ማብቃቱን ተከትሎ ነው። አማስ ቀሪዎቹን 58 አጋቾች እንዲፈታ ጫና ማድረግ እንደሚጠይቅ የእስራኤል መንግስት በተደጋጋሚ ይናገራል። የተባበሩት መንግስታት ድርጅት እስራኤል በዓለም አቀፍ ሕግ መሰረት ለጋዛ ሕዝብ የምግብና የሕክምና አቅርቦቶች መድረሳቸውን የማረጋገጥ ግዴታ አለባት ብሏል። እስራኤል የዓለም አቀፍ ሕግን እያከበረች እንደሆነና የምግብ እጥረት እንደሌለ ተናግራለች። እንደ አውሮፓውያኑ አቆጣጠር ጥቅምት 7 2023 ቡድኑ እስራኤል ላይ ጥቃት አድርሶ 1200 ሰዎች መገደላቸውንና 251 ሰዎች መታገታቸውን ተከትሎ የእስራኤል ጦር ሐማስን ለማጥፋት ወታደራዊ ዘመቻ ጀምሯል። እስካሁን ድረስ በጋዛ ቢያንስ 53,010 ሰዎች በእስራኤል ዘመቻ መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። የእስራኤል የአሁኑ ዘመቻ አሁን ላይ ይፋ ይደረግ እንጂ የእስራኤል ጦር ጋዛን ሙሉ ለሙሉ ለመቆጣጠር ዝግጅት የጀመረው ያለፈው ወር ላይ ነበር። በአሁኑ ጊዜ ይህን ዘመቻ ለማስጀመር ሶስት የእስራኤል ጦር ብርጌዶች በራፋህ የሚገኙ ሲሆን የእስራኤል አየር ኃይልም ከአሜሪካ የተሰጡትን ኤፍ 35 ተዋጊ ጀቶች በመጠቀም በጋዛ ሰርጥ ውስጥ በማንኛውም ሁኔታ ያልፈረሰ ህንጻ ካለ ህንጻዎችን እንዲያወድምም ትዕዛዝ ተሰጡታል። እስራኤል በሐማስ እየተከወነ የሚገኘውን እርዳታን የማከፋፈል ተግባርም ከሐማስ በመቀበል ራሷ እርዳታን የመስጠት እቅድ ያላት ሲሆን ለዚህ ደግሞ ምክንያቷ ሐማስ ለህዝብ የቀረበን እርዳታ ለተዋጊዎች እያከፋፈለ ይገኛል የሚል ነው። እስራኤል ከሊባኖስ ዌስት ባንክ በኩል ሊከፈት ለሚችል ጥቃትም በርካታ ብርጌዶችን ወደ ሁለቱ ስፍራዎች ለማስጠጋት ዝግጅቷን አጠናቃለች። ሱ 35 በኔቶ ላይ የሰራው ታላቅ ጀብድ የሩሲያ ሱ 35 ተዋጊ ጀት ከፖላንድ አየር ኃይል የጦር አውሮፕላን ጋርና ከኤስቶኒያ የባህር ኃይል ጋር ፊት ለፊት ተጋፍጦ ታላቅ የሚባል ጀብድን ፈጽሟል። የሩሲያን ባህር ኃይል መርከብ የመጠበቅ ኃላፊነት ተሰጥቶት በባልቲክ ባህር የተሰማራው የሩሲያ ሱ 35 ከኤስቶኒያ ባህር ኃይል በኩል በሩሲያው መርከብ ላይ የተቃጣውን ጥቃት አክሽፏል። የኔቶ አባል የሆነችው ኢስቶኒያ ባህር ኃይል ከሩሲያ መርከብ ጋር ፊት ለፊት ሲገናኝ የሩሲያው መርከብ አቅጣጫ ካልቀየረ ጥቃት እንደሚከፍትበት ዛቻን ያሰማል። በዚህ ጊዜ ታዲያ ሱ35 ተዋጊ ጀት የሩሲያውን መርከብ ይበልጥ በመቅረብ የኤስቶኒያ መርከብ አቅጣጫ እንዲቀይር አስገድዶታል። ከዚህ ቀደምም የኔቶ አባል ሀገራት በሩሲያ በሩሲያና ሌሎችም ከምዕራባውያን በተቃራኒ በሚገኙ ሀገራት መርከቦች ላይ ተመሳሳይ እርምጃን ለመውሰድ ሲዝቱ መመልከት የተለመደ ነው። በዶናልድ ትራምፕ የተደነቀው የኢራን ድሮን ትራምፕ የኢራንን ድሮን በአሜሪካ ለማምረት ትዕዛዝ ሰጥተዋል። በመካከለኛው ምስራቅ ሀገራት ጉብኝት እያደረጉ የሚገኙት ዶናልድ ትራምፕ በኢራን የሚመረቱ ድሮኖችን በማድነቅ ንግግር አድርገዋል። የአሜሪካው ፕሬዚዳንት፣ የኢራን ድሮኖች በቀላል ዋጋ የሚሰሩ ነገር ግን ፈጣንና አደገኛ ናቸው ሲሉ ነው የተደመጡት። ፕሬዚዳንቱ በተጨማሪም በሀገራቸው አሜሪካ የሚገኙ የጦር መሳሪያ አምራች ኩባንያዎች የኢራንን ድሮን የሚመስሉ ፈጣንና አደገኛ ድሮኖችን እንዲያመርቱ ትዕዛዝ ሰጥቻለሁ ብለዋል ዶናልድ ትራምፕ። በዘመናዊው ዓለም በሚደረጉ ጦርነቶች የድሮን ሚና ከፍ ያለ ነው። ለምሳሌ ኢራን ከ35 እስከ 40 ሺህ ዶላር ብቻ በማውጣት ድሮኖችን እያመረተች ነው። ተመሳሳዩን የአሜሪካ ኩባንያዎች እንዲያመርቱ ጠይቄ የ41 ሚሊዮን ዶላር ድሮን ለማምረት የሚያስችል ዕቅድ ይዘው ብቅ አሉ። እኔ የምፈልገው ግን የኢራን አይነት ርካሽና ጠንካራ ድሮን ነው ሲሉ ተደምጠዋል። የአሁኑ የዶናልድ ትራምፕ ንግግር የተሰማው ኢራንና አሜሪካ በኢራን የኒውክሌር ጦር መሳሪያ ዙሪያ በአራት የተለያዩ ዙሮዎች ትልልቅ ውይይቶችን ባደረጉ ማግስት ነው። በድሮን ቴክኖሎጂ ይበልጥ ራሷን እያዘመነች የመጣችው ኢራን ከቅርብ ዓመታት ወዲህ በረጅም ርቀት ውስጥ ያለን ኢላማ በተሳካ መልኩ የሚመቱ በርካታ ድሮኖችን መስራት ችላለች። ኢራን የምታመርታቸውን ድሮኖች ከራሷ ጥቅም አልፋ ለሌሎች አገራትም እየሸጠች ሲሆን በሩሲያና ዩክሬን ጦርነትም በብዛት የሩሲያ ጦር የሚጠቀ መው ድሮን የኢራን ሰራሽ መሆኑ ይታወቃል። የተከበራችሁ የሰሞነኛ ቤተሰቦች የዛሬው ጥንቅር ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም